በባህር ዳር ከተማ እየተሰሩ ያሉ የመሰረተ ልማት ስራዎች ከተማዋ የቱሪዝም ማዕከል እንድትሆን የሚያደርግ ነው ሲሉ የኪነ ጥበብ ባለሙያዎች ተናገሩ። ከተለያዩ የሀገሪቱ ክፍሎች የተውጣጡ የኪነ ጥበብ ባለሙያዎች በባህር ዳር ከተማ የልማት ስራዎችን ጎብኝተዋል። አማራ ሊቁ ዝርዝር አለሁ አባይና ጣና አቅፍ ውስጥ ያለችዋን ውቢቷ ባህር ዳርን ይበልጥ ሳቢ ለማድረግ በርካታ የመሠረተ ልማት ሥራዎች እየተሰሩ ይገኛል። ከሀገሪቱ የተውጣጡ የኪነ ጥበብ ባለሙያዎችም በከተማዋ እየተሰሩ ያሉ የመሠረተ ልማት ስራዎችን ተዘዋውረው ተመልክተዋል። የአዲስ አበባ ከተማ አስተዳደር የባህል የኪነ ጥበብና የቱሪዝም ቢሮ ምክትል ኃላፊና የቡድኑ አስተባባሪ ሀፍታይ ገብረ እግዚአብሔር በባህር ዳር ከተማ እየተሰሩ ያሉ የመሠረተ ልማት ሥራዎች የኪነ ጥበብ ዘርፉን ከፍ የሚያደርጉና የቱሪዝም ፍሰትን የ የሚጨምሩ ናቸው ብለዋል። የኪነ ጥበብ ባለሙያዎችም በሙያቸው ከተማዋን ለማስተዋወቅ እንደሚሰሩ ተናግረዋል። እዚህ ያለው የኪነ ጥበብ ማህበረሰብ አይቶ ብቻ የሚሄድ ሳይሆን በሚችለው አቅሙ በተሰማራበት የኪነ ጥበብ ሙያ ሁሉ ለዓለም በመግለጥ ለኢትዮጵያ ሕዝብ በመግለጥ አንድነትን፣ ፍቅርን ከጨመርንበት ከዚህም በላይ ከፍተኛ ደረጃ ላይ መድረስ እንደምንችል በሚችለው ሙያ ሁሉ ለመግለጥ ዝግጁነቱን እየገለጸ ይገኛል። ሌሎች የጉብኝቱ ተሳታፊዎች በበኩላቸው በከተማዋ የሚሰሩ ልማቶች የሚበረታቱ መሆናቸውን ተናግረዋል። ባህር ዳር ከተማን ከሌሎች ከተሞች ተመራጭ የሚያደርግ ስራ መሰራቱንም ገልጸዋል። ዶክተር አርቲስት አዱኛ ዱሞ እባላለሁ። ከሲዳማ ክልል ሀዋሳ ከተማ ነው ማጣት። እኔ እንደጠበኩት አይደለም። ይሄ እዚህ አካባቢ አሁን በአስር ወር ወደዚህ ያሉት እንትኖች ጠቅላላ ጦርነትና መጥፎ ምናምን ነገሮች ይነገራል። መጥቼ ሳይ እናት ጓዳ ሆና ነው ተገኘችልኝ። ምህረት ምትኩ እባላለሁ ከደቡብ ምዕራብ ኢትዮጵያ ክልል ነው የመጣሁት። የኪነ ጥበብ ባለሙያዎች ደግሞ ያሉትን እውነታዎች አሁን እዚህ ያለውን የተፈጠሩትን ነገሮች በማስተዋወቅ በማሳየት ለሌሎች ኢትዮጵያውያንም የቀድሞ የቱሪስት መስህብነቷ እንደተጠበቀ፣ ፍቅሯ ገናናነቷ እንደተጠበቀ እንዲቀጥል የማድረግ ኃላፊነት አለባቸው። አርቲስት ደራሲ ወንድሙ ከበደ በዚህ ጦርነት ውስጥ እንደዚህ አይነት አምራት መሰራቱን እንዲሁ ሳይ በጣም እ ዓለም ላይ እንደዚህ አይነት ድልድይ አለ ብዬ አላስብም። የተለያዩ ሀገሮችን አይቻለሁ። ሌላው ደግሞ ይሄ ሀገራችን እኮ በቃ አሁን ቅድም እኛ ብዙ አርቲስቶች ተሰብስበን ምንድን ነው ያለው? ዱባይ ዴና ሰንብቺ፣ ዱባይ ዴና ሰንብቺ ነው ከአሁኑ በኋላ ዱባይ ሀገራችን። ይሄ በቃ ይሄንን ሰው መጥቶ ማየት አለ ይሄን ጉድ ማየት አለበት። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኪነ ጥበብ ባለሙያዎች ባደረጉት ጉብኝት መደሰታቸውን ጠቁመው ከተማዋን ይበልጥ ተመራጭ ለማድረግና የቱሪዝም መዳረሻ ለማድረግ እየተሰራ ነው ብለዋል። አሁን ባለንበት ሁኔታ ባህር ዳር ከተማ የሰላም ከተማ በመሆኗ የዓለም አቀፍ ቱሪስቶችም የአገር ውስጥ ቱሪስቶችም በሰላማዊ መንገድ መጠው ከተማችን እየጎበኙ ያሉበት የጀመርነው የኮሪደርና የጣና ዳር ልማት ደግሞ የበለጠ ባህር ዳር የቱሪዝም ከተማ የበለጠ የኢንቨስትመንት ከተማ የማድረግ ህልማችን እውን የሚያደርግ መሆኑን እያየንበት ያለንበት ሁኔታ ስላለ በእኛ በኩል ሁልጊዜም አዘውትረን እንደምንለው ያው እኛ እየኖርንበት ስለሆነ ልናቀለው እንችላለን። ነገር ግን በባህር ዳር ታሪክ በብዛትም በመጠንም ከሰባት ቢሊዮን ብር በላይ ካፒታል የተያዘላቸው ፕሮጀክቶች እየተካሄዱበት ያለበት ከተማ ነው። በሀገሪቱ ላይ የሚታዩ የሰላም ችግሮችን ለመፍታት እና ከተማዋን በሙያቸው ለማስተዋወቅ እንደሚሰሩም የኪነ ጥበብ ባለሙያዎች በጉብኝቱ ወቅት ተናግረዋል።